ሰላም ጤና ይስጥልኝ። ውዴ ቻናል የቤተሰቦች የዛሬን አዳዲስ መረጃ ይዤላችሁ መጥቻለሁ። በምዕራብ ወለጋ ዞን በቦጂ ጨርቆሳ ወረዳ በመንቀሳቀስ የህዝብን ሲዘርፍና ሲያንገላታ በነበረው የአሸባሪው የኦነግ ሸኔ የቡድን ላይ እርምጃ ተወስዷል። በዚህም ሰብዓዊና ማቴሪያላዊ ክሳራ መድረሱ ተሰምቷል ማለት ነው። እንዲሁም ለጽንፈኛ ቡድኑ ሊደርስ እየነበረ በሰሜን ወሎ ዙሪያ በኩል እጅግ በርካታ ቁጥር ያለው የጦር መሳሪያ በቁጥጥር ስር መዋል መቻሉንም መረጃዎች ይጠቁማሉ። እንዲሁም በተመሳሳይ በምዕራብ ዚ አድዋ ክፍለ ጦርም እንደ አወጡት መግለጫ በጽንፈኛው የፋኖ ቡድን ላይ ማለት ነው ጠንከር ያለ እርምጃ ወስደው በርካታ ቁጥር ያለው የፋኖ አባላት መደምሰሳቸውን መረጃዎች የሚጠቁሙት በዝርዝር የምናየሆነው የሚሆነው አብራችሁኝ ቆዩ። የድሮን ጥቃት ከፍተኛ የፖለቲካ ውሳኔ የተሰጠበት ነው ሲል የህወሓት አስታውቋል። በምርጫ ቦርድ የተሰረዘው ህወሓት የወያኔ አርነት ትግራይ የማዕከላዊ ኮሚቴ ስብሰባ ማድረጉ ገልጾ በመግለጫ አውጥቷል። በዚህ ዘለግ ባለው በትግረኛ ቋንቋ ባወጣው መግለጫ ለአንድ ሳምንት ባከናወነው ስብሰባ የተለያዩ ጉዳዮች ላይ መምከሩን ገልጾ የፖለቲካ ሰራዎች መቀጠል እንዳለባቸው መወሰኑንም አስታውቋል። ገጥሞት ከነበረው የመፍረስ አደጋ ለመትረፍ መቻሉን የገለጸ ህዋት አሁን በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝም አስረድቷል። ወቅታዊ ሁኔታ በሚል ደግሞ የተፈናቃዮች ሁኔታ በአሳሳቢ ሁኔታ ላይ እንደሚገኝ ገልጾ የፌዴራል መንግስት በፕሪቶሪያ ስምምነት መሰረት ድህንነታቸው በተጠበቀና ዘላቂ በሆነ ሁኔታ ወደ ቤታቸው የመለስ ጊዜታቸው እንዲወጣ ሲል ጥሪ አቅርቧል። እንዲሁም መንግስት የህዝባችንን መከራ ከሚያራዝም ሸፍጥ እንዲቆጠብ ያለ ህዋት ጨምሮ የምዕራብ ትግራይን በኃይል የያዙትን ታጣቂዎችና ሰፋሪዎች በህገ መንግስቱ መሰረት ከትግራይ ሉዓላዊ ግዛት ያስወጣ የሚል መልእክትም አስተላልፏል። መግለጫው ሲቀጥልም የኢትዮጵያ መንግስት የፕሬቶሪያን ስምምነት በመጣስ ታጣቂዎችን በማደራጀትና በማስታጠቅ ላይ እንደሚገኝ ገልጾ በዚህም ጦርነት በማ በማቀጣጠል ላይ እንደሚገኝም አስረድቷል። ከዚሁ ጋር በተያያዘ የከፋ መስዋዕትነት እንዲከፍሉ ያደረገው የድሮን ጥቃት ከፍተኛ ፖለቲካዊ ውሳኔ የተሰጠበት መሆኑን እንደሚያመለክትም አስታውቋል። መንግስት የከፋ ጥቃት የሚያስከትል ሌላ ዞር ጦርነት ከማቀጣጠል እንዲቆጠብም ሲል እንግዲህ ደመጠጩ ህዋት ነው ወይም ዝርዝር መረጃ ያወጣው ማለት ነው። በተመሳሳይ እንግዲህ በምዕራብ ወለጋ ዞን በቡጅ ጨርቆስ ወረዳ በመንቀሳቀስ ህዝብን ሲዘርፍና ሲያንገላታ በነበሩ የሆነው ሸኔ አሸባሪ ቡድን ላይ በተወሰደ ወታደራዊ እርምጃ ከፍተኛ ሰብአዊና ማቴሪያል ኪሳራ ማድረስ መቻሉን የጉባ ክፍለ ጦር ምክትል አዛዥ ለውጊያ ድጋፍ አገልግሎት ሌተና ኮሎኔል ሙሐመድ ኢብራሂም ናቸው የገለጹት። ሰራዊቱ የሀገርን ሰላም በማጽናት የህዝብን ነጻነት ፍትሐዊ ተጠቃሚ ለማረጋገጥ ይህ የቀን ሀሩን የሌሊት ቆሩ እየተፈራረቅበት በዱር በገደሉ ተንቀሳቅሶ ጠላትን ከቀጠነው ለማጥፋት ሳይታክት እየሰራ መሆኑን የገለጹት ከፍተኛ መኮንኖ የሆነውን የክፍለ ጦሩ ቀኝ መረጃዎች በማሰባሰብ በማጥናትና በመገምገም ድምዳሜ ላይ ደርሶ ባደረገው ስምሪት አመርቂ ውጤት ማስመዝገብ ችሏል ሲልም እንግዲህ መረጃው ይጠቁማል። ክፍለ ጦሩ የጠላትን አመራር ነጥሎ በመምታት አደረጃጀቱን ለማፍረስና የቡድን መሳሪያን በመቀማትና ጄሌዎችን ለመማረክ ለመደምሰስ እቅድ አውጥተና የጋራ አቋም ይዞ እየሰራ መቆየቱን ያውሱት ሌተናል ኮኔል ሙሐመድ ኢብራሂም በተወሰደው እርምጃ የአሸባሪ ቡድን ምክትል ብርጌድ አዛዥ ጨምሮ በርካታ የጥፋት ቡድኑ ኃይል መደምሰሱን ተናግሯል። የክሎ ጦሩ ቀኝ አዛዥ ምክትል መቶ አለቃ ወርቅነህ አገኘ በበኩላቸው ሰራዊቱ ጠላትን ለመደምሰስ ትልቅ ሞራልና ተነሳሽነት ያለው መሆኑን ጠቅሰው ማንኛውም መሰናክል በመቋቋም ከሌሎች ሰባት ሰዓት በመነሳት እንዲሁም የምሽቅ ውጊያ ስልቶችን በመጠቀም ያለምንም ኪሳራ በጥላት የከፍተኛ የሆነ ሰብአዊና ማቴሪያዊ ኪሳራ ማድረስ መቻሉን ነው የተናገሩት። በምዕራብ ወለጋ ዞን በቦጂ ጨርቆሳ ወረዳ በመንቀሳቀስ ህዝብን ሲዘርፍና ሲያንቀላት በነበረው እንግዲህ የዚህ አሸባሪ ሸኔ ቡድን ላይ ሰብዓዊና ማቴሪያሎች ኪሳራ ከማድረሱም ባሻገር ክፍለ ጦር በዘራፊ የሸኔ ታጣቂ ቡድን ላይ ባሳረፈው ምት ማለት ነው አስራ ሰባት የሸኔ ቡድን ሲደመሰስ መሳሪያና ተተኳሽ በቁጥጥር ስር መዋል ችሏል፣ ማለት ነው። በተመሳሳይ በሆሮ ጉሩ ወለጋ ዞን በአይባ ደንጎሬ ወረዳ በጎርቴ ውባንች ቀበሌ ሲንቀሳቀስ በነበረው የጽንፈኛ ቡድን ላይም እርምጃ መውሰዱን የአድዋ ክፍለ ጦር አስታውቋል። በምዕራብ እዝ የአድዋ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ኮሎኔል አሜሪካ አሜሪካው መሰረት ይህ ዘራፊ ቡድን የህዝብን ሰላም ለማወክ ሲንቀሳቀስ ከብረሱ በደረሰን ጥቆማ መሰረት እርምጃ መውሰድ ችለናል ብለዋል። አስራ ዘጠኝ የቡድኑ አባላት ላይ እርምጃ መውሰዱን የገለጹት ምክትል አዛዡ የቡድኑ መሳሪያ፣ የተለያዩ ቁሳቁስና የውግብ ትጥቆችን መማረካቸውን ነው እየገለጹት ማለት ነው። በሰሜን ወሎ ዞን ሀብሩ ወረዳ ለጽንፈኛ ቡድን ሊደርስ የነበረ መሳሪያ ከነ ተጣጣሪዎቹ በቁጥጥር ስር መዋሉን የሬጅመንቱ አዛዥ ሻለቃ አማይ ገብሩ ናቸው የተናገሩት። ጽንፈኛ ቡድኑ እንደ ሎጂስቲክ በመሆን እያገለገሉ የሚገኙ ግለሰቦችን ከበርካታ መሳሪያን ጋር በቁጥጥር ስር ማድረግ የተቻለ ህብረተሰቡ ለሰራዊቱ ባደረገው መረጃ መሰረት መሆኑንም ነው እየተናገሩት ማለት ነው። ውድ የቻናሌ ቤተሰቦች የአሁኑ አዳዲስ መረጃ ይህን ይመስላል። በሌላ አዲስ መረጃ መለስ ነው የሚሆነው። እስከዛ ግን ላይክ፣ ሸር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ እለት እለት አዳዲስ መረጃ እንዲደርሳችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ጊዜ።